አሁን ወደ ሰማይ ወጣ፣ ማንም የለም ብለሃል። ወንድም ሳለ ያን ብሎ ሲሄዱ እያዘገሙም ሲጫወቱ እነሆ የእሳት ሰረጋላ እና የእሳት ፈረሶች በመካከላቸው ገብቶ ከፈሏቸው። ኤልያስም በአውሎ ንፋስ ወደ ሰማይ ወጣ። ኤልያስ ወደ ኢትዮጵያ ሲሄዱ ሲሄዱም እየዘገሙም ሲጫወቱ እነሆ የእሳት ሰረገላ እና የእሳት ፈረሶች በመካከላቸው ገብተው ከፈለዋቸው ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። እሺ፣ አሁን እኮ አሁን እኔ እውነትን ከተናገርኩ በቃ መጽሐፍ ቅዱስ ውስጥ ስህተት የለም አልለህም፣ ግን በሆነ በሰው እጅ ነው የተጻፈው። አሁን አሁን ቆይ የሆነ እየተከታተልኳችሁ ነበር እና ቅድም አስወጣችሁኝ ነበር እኔ እየጠየቅኩ እያለው። አሁን እሺ፣ አሁን እንዲህ እዚህ ውስጥ ስንፈልገው ብዙ ስህተቶች ልናገኝ እንችላለን ከመጽሐፍ ቅዱስ ውስጥ። አሁን ይሄ ብዙ እኛም እኮ ብዙ ጊዜ የምንጋጭበት ቦታ አለን፣ ኦርቶዶክስ ሆነን የምንከራከርበት ቦታ አለን። ግን በጣም ይቅርታ ሲሆን በጣም ይቅርታ እሺ በቃ የፈለግን ይሄን ነው። እሺ በራዘር ሌላ ወሬ ምን የሚያስፈልገው? ተባረክ፣ እድሜ ይባረክልን። እኛም የፈለግን መጽሐፍ ቅዱስ እንደሚቀጭ ማሳየት ነው፣ አሳይተናል። አንተም ደግሞ አምናሃል። በቃ እሱን ዝጋውና አሁን አንተ ልታወራ የፈለግከው ምንድን ነው? ጥያቄ አለ እስልምና ላይ እኔም እስልምና ላይ ሁለት ጥያቄ ያለኝ፣ መጀመሪያው ከዚህ ጋር ይገናኛል። አሁን የኛ መጽሐፍ ውስጥ አዎ ፈልጋችሁ ስህተትን እንዳገኛችሁት፣ እዛ ቁርአን ውስጥ በደንብ ብንፈትሽ የሆነ ስህተት ሊኖር ይችላል ወይስ ሊኖር አይችልም የምለውን ነው እሺ አንድ ነገር ልንገርህ፣ ቁርአን ላይ አዳምጠኝ። ሲል ቁርአን ላይ አንድ አይደለም አንድ አይደለም። የአንድ ለአንድ የሚቀርብ ለአንድ የሚቀርብ ግጭት ካመጣህ ሁላችንም ገስት ላይ ያለ ነው በሙሉ። ቲክቶክ ላይ አንገኝም። ቲክቶክ እንደው ለምን ጭራሽ ነው? አታይንም ራሱ በቃ አምነህ በተአምር ቁርአን ላይ አንዲት እንኳን ግጭት የለም ከመጀመሪያው እስከ መጨረሻው እያንዳንዱ ገጽ ላይ እያንዳንዱ ፔጅ ላይ ምንም ግጭት አታገኙ ለምን ከሆነ የአምላቃ ስጅም አምላክ እራሱ ሌሎች አለእንጂ ወለው ካነ ምን እንዲ ይላህ ለወጀዱ ፊ እኽቲላፈን ከሲራ እኮ ነው ያለው ይህ መጽሐፍ ከአላህ ውጭ ቢሆን ኖሮ እርስ በርሱ ይጋጭ ነበር ዊች ሚንስ ይሄ መጽሐፍ ከአላህ ስለሆነ አይጋጭም እያሆነ አምላክ እራሱ ስለዚህ ዮሴፍ አንተ ቁርአን ላይ ግጭት የምታመጣ ከሆነ ጀግና ታሪክ ትቀይራለህ ማለት ነው እስካሁን አንድ ሺህ ስድስት መቶ ዓመት አልፏል አንድ ሰው ሊያመጣ አልቻለም ግጭት አንድ ሰው አልቻለም አንተ ካመጣ ታሪኩን ቀየርኩ ማለት ነው። ከቻልክ አምጣ። አዎ መልሰልኛል። ግን አሁን እኔ ማለት የፈለግኩት እኔ አሁን ስህተት አለ እያልኩ ሳይሆን ብፈልግ ስህተት አገኛለሁ ወይ የምለውን ነው። አሁን እሺ በቃ አታገኝም ብለኛል። አሁን ደግሞ የሆነ ያልተረዳው ነገር አለ እና ሳላቱ ላንብብላችሁ። እሺ ሳላ አንዴ አንብብላችሁ ሳላ ቀጥታ ቁርአን እንደዚህ ይላል እና በሱረቱል ኒሳ ምዕራፍ አራት ቁጥር ሰማንያ ሁለት ላይ አፈላ የተደበሩን አልቁርአን ይላል። ቁርአንን አያስተናተኑም። እንዲህ ወለው ካነ የሚንንድ ይረይሪሂ ይሪላ ከአላህ ሳይሆን ከሌላ ቢሆን ኖሮ ለወጀዱ ፊሄ እክትላፈን ከፊራ በውስጡ ብዙ መለያየትን ባገኙ ነበር ይላል። አማርኛው እንደዚህ ይላል። ቁርአንን አያስተነትኑምን ይላል። በደንብ እዚህ ጋር ተመልከት። ቁርአንን አያስተነትኑምን፣ ከአላህ ሌላ ዘንድ በነበረ ኖሮ አለ ከአላህ ባይሆንና ከሰው ቢሆን ኖሮ በእርሱ ውስጥ ብዙ መለያየት ባገኙ ነበር ይላል በእርሱ ውስጥ ልክ እንደ መጽሐፍ ቅዱስ ልዩ እንትን ባገኙ ነበር ከአላህ መሆኑ ግን ከዚያ ነገር እንዲጸዳና ንጹህ እንዲሆን አድርጎታል እሺ አሁን እኔም ያው በደንብ ያላነበብኩ ግን ብዙ አንዳንድ አንብባለው ያውን ያው እኔ አሁን በዚህ ሰዓት ያገኘው ስህተት አለ ብዬም የምነግራቸው ስህተት የለም። ግን አሁን ለምሳሌ በሰው እጅ ነው ስጻፍ፣ አሁን እንትኑ የተጻፈው አላ ስጻፍ ልሳሳት አይችልም ወይ? ወንድም ሳለ ከሰማሁኑ ጥያቄ መልስለት። መሀል ኔትወርክ ይዞ ነበር፣ ከዛ ጨመራል ይሻለ። እሱ ምንድን ነው ያለው? ቁርአን ሰው ሲጽፈው እንደ ሊሳሳት አይችልም ወይ የሚል ነው። ኦኬ፣ ቁርአን በመጀመሪያ ከጌታ አምላካችን ዘንድ ሲመጣ ዮሴፍ፣ ከመጽሐፍ ቅዱስ ለየት ያደረገው መሰለ የጽሁፍ ቴክስት ብቻ አይደለም። እኛ ሙስሊሞች የያዝ ነው ማለትም ቁርአን ሲመጣ በሰው ልብ ላይ ነበር የወረደው፣ በነቢያችን ልብ ላይ ነው የወረደው የቃል ትውፊት አለን ፣ ማለትም መልአኩ ገብርኤል ቃል በቃል ነበር ለነቢያችን ሙሐመድ የሚያነብላቸው። ነቢያችን ሙሐመድ የተነበበላቸውን ለብዙ ሺህ ሰሃቦች አደ ሴም ታይም ያነባሉ። ሁሉም በቃሉ ይዛል። ቁርአንን ከመጀመሪያው እስከ መጨረሻው የሚይዙት በቃላቸው ነው። አይታል እኛ በምንድን ነው ቁርአንን የያዝ ነው? በልባችን ነው። ለምሳሌ አልሐምዱሊላህ ረቢል አለሚን አራማን ራሂም፣ ተመሳሳይ የሆነ ንባብን ነው። እዚህ ውስጥ ያለ ሙስሊም የሚያነብልህ ወረቀት አይቶ ነው የሚያነብልህ አይደለም። ወረቀት አይቶ አይደለም የሚያነብልህ። ከምንድን ነው የሚያነብልህ? ከልቡ ነው የሚያነብልህ። አይታ ከጽሁፍ ጋር አይደለም የሚገናኘው። እኛ ቁርአን ከልብ ጋር ነው የሚገናኘው። መስጅድ ሂድና በፈለግከው ሰዓት መስጅድ ሂድ። ሰውየው ያሰግዳል፣ ኢማሙ ያሰግዳል። የሚያሰግደው እያየ ነው መጽሐፍ ላይ እንደዚህ እያነበበ ነው አይደለም። ከመጀመሪያው ቁርአን እስከ መጨረሻው ያነባል። የሚያነበው ግን ጽሁፍ አይቶ አይደለም። የሚያነበው ከቃሉ ከልቡ ነው የሚያነበው። አይታል። እያንዳንዱ በአለም ላይ የሚገኝ ሙስሊም ከልቡ ሲያነብ ሀፊዝ ይባላሉ፣ ሁፋዝ ይባላሉ። በብዙ በልባቸው ነው የሚያነቡት ከመጀመሪያው እስከ መጨረሻው። ስለዚህ የእኛ መጽሐፍ ሲመጣ በቃል የመጣ ስለሆነ

እሺ በደንብ ገልጸኸዋል ሳላ ግን እዚህ ጋር ለመጨመር ያክል ሰው ትክክል ነህ። ሰው ሊሳሳት ይችላል፣ ለምን ሰዎች ስለሆነ። ግን ደግሞ ቁርአን ሲመጣ መጀመሪያ የመጣው በቃል ደረጃው ሳላ ገልጾላል። ከቃሉም በተጨማሪ ደግሞ ነቢዩ ስላ ስለም የሚያደርጉ ነበር፣ ሰሃቦቻቸውን ያጽፏቸው ነበረ። ሰሃቦቻቸውን ጻፉ ይሏቸው ነበረ። ግን የሚገርመው ነገር መሰላቸው ነቢ ስላ ሰሃቦች ጽፈው ከጨረሱ በኋላ ድጋሚ ያስነብቧቸዋል ለምን እርግጠኛ ለመሆን ነቢ ስላ ሰለም ቁርአን አይረሱም ቁርአን በልባቸው ላይ ያለ ሰዎቹ ግን ሲጽፉ ተሳስተው እንዳይሆን ድጋሚ ነብዩ አንብቡልኝ ይው ነበር ማስረጃ ተመከት አንድ ሀዲስ አንብብልህ ተናጋሪው ዘይድ ነው እንደዚህ አለ ኩንቱ አክቱቡል ወህየ እንደ ረሱ ይልሃል የአላህ መልእክተኛ ጋር ሁኜ ቁርአን ይጽፍ ነበረ ወህወ ዩምሊ አለይ ነብዩ እያነበቡ ፈኢዛ ፈረግቱ ጽፌ ስጨርስ፣ ቃለ ኢቅራሁ አንብበው ይሉኛል። አንብበው እርግጠኛ ለመሆን ፈአቅራሁ፣ ከዛ በኋላ አነበዋለሁኛል። አይ አይደለ። ስለዚህ ሰው ተሳሳሲ ሆ ስለሆነ ነቢያችን የሚያደርጉ ነበረ፣ ሲጻፍ ቁርአን ራሱ የሚያደርጉ ነበር። ስ እየመጡ እርግጠኛ እየጠይቋቸው ነበረ። ያ ቁርአን ደግሞ ነቢዩ ሰለላሁ ለ የተጻፈ ቁርአን እጃችን ላይ አለ። እኛ ሙስሊሞች እጃችን ላይ አለ። በቃለም ወደ እኛ መጥቷል፣ በቃለም ተልፏል። ሲቀጥል፣ ያ በነቢዩ የተጻፈ ቁርአን በሰነድ ደረጃ እኛ ጋር መጥቷል። በጽሁፍ ደረጃ እኛ ጋር መጥቷል። ስለዚህ አንተ መጥተህ ምሳሌ እዚህ ጋ ጽፈህ ጻፍክና መጥተህና ይሄ ቁርአን ነው ብትለን ምን እናደርጋለን? ወደዛ ቁርአን ሄደን እናመሳከል። ያ ቁርአን ደግሞ እንዴት ነው የተጻፈ? ካለ ነብዩ ሰለላሁ ዐለይሂ ወሰለም ፊት እንዲሁም ነብዩ ድጋሚ ቼክ ያስተደርጉ። ስለዚህ በዚህ መንገድ ተጠብቋል እንጂ አንተ እንዳልከው ሰው ሊሳሳት ይችላል። ወንድም ምሳሌ አቀጥል፣ ሐሳብ አለ ነው? እዚህ ላይ ጨርሻለሁ። እዚህ ላይ ምንም የለኝም። እኔም የሚያዋጣኝ ማንበብ ነው እንጂ አሁን ዝም ብዬ በቃ ክርስትና ላይ ስህተት ስላገኘው ዝም ብዬ እስልምናን የመቀበል ልጅም አይደለም። መጀመሪያ ሰው ተረድቶ ነው መስለም ያለበት። ብሰልምም ግን አሁን የመጨረሻ ጥያቄ ያለኝ እስልምና ላይ የሆነ ቁርአናችሁ ውስጥ ያነበኩት ነገር ሱራ አራት ሰማኒያ ዘጠኝ ቁጥር ላይ ሂዱልኝ ስ እሺ ችግር የለውም። የጥያቄ ቀን አይሆንም ለአንተ ግን እስቲ እንፈቅድልሃለን። አራት ሰማንያ ሁለት ነው ያልከው፣ ብቻ አራት ሰማንያ ሁለት ለዚህ ይላል እነርሱ እንደ ካዱ ብትክዱ እኩል ብትሆኑ ተመኙ በአላህም ሃይማኖት እስከሚሰደዱ ድረስ ከእነሱ ወላጆች ያተያዙ ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበት ስፍራም ግደሏቸው፣ ከእነሱም ወዳጆች እና ረዳትን አትያዙ ይላል። እሺ እዚህ ጋር ያንተ ጥያቄ ምንድን ነው? የእኔ ጥያቄ አሁን እዚህ ጋ ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው ከእነሱም ወዳጅን እና ረዳትን አትያዙ። እዚህ ምን ማለት ፈልገው ነው? ግደሏቸው እና ማሪኳቸው ከማሪኳቸውም በኋላ በገኛችሁበትን ስፍራ ግደሏቸው የምል ማንን ነው ግደሏቸው እያለ ያለው? ስለ ቁሬሾች ነው የሚናገረው፣ አክቹዋሊ ስለ ሌሎች አይደለም። እንግዲህ ጌታ አምላካችን አስቀድሞ ነቢያችን መሐመድ ሰለም በተነሱበት ጊዜ የነበሩ ማህበረሰቦች አሉ። እነዚያ ማህበረሰቦች ምንድን ናቸው? ቃል ኪዳን ይገባባሉ። አንዱ አንዱ ላይነካ፣ አንዱ አንዱ ላይነካ፣ አትደርስብን ያልደርስብን የሚል የሰላም ቃል ኪዳን አለ ከዛ ከነበሩት ማህበረሰቦች ጋር የተግባቡት። ነገር ግን እነዚያ ቃል እንግዲህ ምራን ሀሳብ አለ። ዚ መልሶ መጀመሪያ አሁን ማድረግ ያለብህ መጀመሪያ ሀሳቡና ስለማን እንደሚያወራ መረዳት አለብህ። አንቀጹ እያወሩ ያሉ ስለመናፍቃን ነው። አንተ መናፍቅ በመናፍቃን ነገር አለ በምን ጉዳይ በመናፍቃን ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍልፋዮች የሆናችሁት ለምን አላችሁ አላህ ያጠመመውን ሰው ልታቀኑ ታስባላችሁ አላህ ያሳተውን ሰው ያል ይነቃያቸዋል ስለዚህ የሚያወስል መጀመሪያ ስለ መናፍቃን ነው መናፍቃን እንዴት ብለው ሊመሩ ይችላሉ ለምን ኦልሬዲ ጠመዋል በስራቸው በስራቸው ጠመዋል ካለ በኋላ ተመቀጠ ቀጥሎ ምን እንደሚል እነርሱ እንደ ካሉ ብትክዱ ተመኙ አለ። ሙስሊሞች በሙሉ ጣዖት አምላኪ እንዲሆኑ ፈለጉ። ካህዲያ ማለት መናፍቃኖቹ በአለ ሃይማኖት እስከሚሰደዱ ድረስ ሙስሊሞችን እንዲክዱ ስለፈለጉና ለሙስሊሞች ጠላት ስለሆኑ በአለ ሆኖ እስከሚሰደዱ ድረስ ከሀገራቸው እስከሚወጡ ድረስ ማለት ነው። ከእነርሱ ወዳጅን አትያዙ። ከእምነት ቢያፈገፍጉ ያዟቸው፣ ማርኳቸው ከዛ ሰ ባገኛቸው ስፍራ ግደሏቸው እና ማለት መናፍቃን ሙስሊሞችን ሲገድሉ የነበሩትና ሙስሊሞች ጣዖት አምላኪ እንዲሆኑ ሲተባበሩ የነበሩት ቀጥ ተመክት እንደዚህ እንደሚል እነዚያ በእናንተና በእነሱ መካከል ቃል ኪዳን ወዳላቸው ህዝቦች የሚጠጉ ወይም እናንተን ለመጋደል ወይም ወገኖቻችሁን ለመጋደል ልቦናቻቸው የተጨነቁ ሆነው የመጧችሁ ሲቀሩ ሰማለ ድምጽ ይሰማላለ ሳላ ማን ሲቀሩ በሰላም የሚኖር እንዲሁም ደግሞ ወደ ሌላ ህዝብ የተጠጉና ወይም እናንተን ለመጋደል ወይም ወገኖቻቸውን ለመጋደል ልቦናቻቸው የተጨነቁ የፈሩ መናፍቃን እንኳን ሁኖ ሙስሊሞችም የማይጋደሉ ማለት ነው፣ አይደለ? እነሱ ሲቀሩ አለ። ሲቀሩ እነሱ እነዚያነ አትግደሏቸው። አያ ብራዘር፣ አትግደሏቸው። መናፍቅ እንኳን ሁኖ ሙስሊም መስሎ ሙስሊሞችን በልቡ ምንፍቅና እንኳን እያለ በሰላም የሚኖር ከሆነ እናንተን ለመጋደል ልቦኖቻቸው የተጨነቁ ሙስሊሞችን የማይጋደሉ ከሆነ አትንኳቸውዋለን ነገር ግን እነዛ ሰዎች ሙናፊቅ ሆነ ሙናፊቅ መስል ሙስሊም ይመስለ ግን ውስጡ ካፊር ነው፣ ሙስሊም ይመስለው ማለት ነው። ሙስሊሞችን የሚዋጋ ከሆነ ሙስሊሞች ጣዖት አምላኪ እንዲሆኑ የሚሰራ ከሆነ እንዴ በዋን ገለውም እሱ እንገለዋለን። ግን ደግሞ አዳራሚ ነገር መቀጥሎ ምንድን ያለው ሰላማዊ ከሆነ ሳ አትንኳቸው፣ እነዚያ እያተመከለ እነዚያ ነ አትግደሎች ። ስለዚህ አንቀጹ የሚያወራው ወገናችን ስለ ክርስቲያኖችም አይደለም፣ ስለ መናፍቃን ነው። መናፍቃዎች ነው። በነቢያችን ጊዜ ነበሩ። ለካሃዲ ያለ ጣዖት አምላኪ ሚስጥር የሚያሸጋግሩ የሙስሊሞችን ነገር የሚናገሩ ሙስሊሞችን የሚዋጉ መናፍቃን ነበሩ። ስለ እነሱ የሚያወራው ወንድም ሳላህ ቀጥ ዳፎችን ለመናገር ነው ቺ ልጨምርና ተመሳሳይ ሀሳብ ነው። ሂዳያቱ ኢክትያር ልኢማም ኑቀይ አልጀውዚያ በኪታቡ ላይ አንድ ያስቀመጠው ነገር አለ። ይህም በደንብ ስማ። ስለነቢያችን ነቢያችን መሐመድ ነው እና ኩን ጋድ አምላክ መልእክተኛውን በሚልክበት ጊዜ ዘ ፎሎወርስ ኦፍ ዲስ ሪሊጅን የዚህ እምነት ተከታዮች ሪስፖንድ ቱ ሂም እና ቱ ሂስ ክሰሰርስ ለእሱ እና እንዲሁ ደግሞ ለምትኮቹ ለከሊፋዎቹ ሪስፖንድ አደረጉ፣ ጥሪያቸውን ተቀበሉ። ቮለንተርሊ እንደ ዊሊንግሊ ቮለንተርሊ እንደ ዊሊንግሊ ማለት በፍቃደኝነት እና እንዲሁ ደግሞ በራሳቸው ምርጫ ማለት ነው።

እርሱን የተዋጉትና በእርሱ ላይ ጦርነት ያወጁትን ብቻ ነው። ኖት ፋይት እርሱ እኮ አልተዋጋም። ዶስ ሁ ሜድ ፒስ ዊዝ ሂም ከእሱ ጋር ሰላም የፈጠሩትን አልተዋጋም። ኒዘር ዲድ ሂ ፋይት ኒዘር ዲድ ሂ ፋይት ዶስ ዌር የእሱ የሰላም ስምምነት ስር ያሉትን አልተዋጋቸውም ይላል። እንዲሁም የቁራን ጠቅሰዋል መሰለኝ እዚህ ጋር የትኛውን አይ ላትኩሪሁ ቱኩሪሁ አህደን አለዲን የትኛውን ላይከራሃፊዲን ቀር ተበየነ ሩሽ ሚ ለዛ የሚለውን ላይከራሃፊዲን ማለት በሃይማኖት ማስገደድ የለም ነው። ያን አንቀጽ አነበበ እና ላቱኩሪሁ ላ ትኩሪሁ አህደን አለዲን ማንንም በሃይማኖት አታስገድዱ። ስለዚህ አሁ መልእክተኛው ጦርነቶች ነበሩ። አስቀድሞ ግን እነዚያ ጦርነቶች ለምንድን ነው የታካሄዱት ሲባል ሰዎቹ የሰላም ስምምነት በማፍረስ ነብዩን ስለተዋጉ እና የሙስሊሞችን ደም ስላፈሰሱ ደም እንግዲህ ሲያፈሱ የነበሩ ሰዎች አልቀመጥ ሲሉ አላህ ስብሐነሁ ወተዓላ እናንተም ተነስታችሁ መዋጋት ትችላላችሁ ብሎ ፈቅዶላቸዋል፣ እንጂ ሰላም ፈላጊ የሆነውን ክርስቲያን ሰላም ፈላጊ የሆነውን ሰው ሂድና ንካ የሚል የቁርኣን ገጽ አንድን ቦታ የለም። ተጋደሏቸው የሚለው ለማጋደል የመጡትን ብቻ ነው። እና ይሄን ይመስላል ወገናችን። ዮሴፍ ዮሴፍ አንድ ነገር ልጨምር አንድ ነገር ልጨምር ከበካላት ይቻላል እሺ፣ እሺ፣ ኦኬ እንዴት ነው ሁለት ማድረግ የሚቻለው? ኦኬ እኔ መጀመሪያ መስፋት አለብኝ። ስንት ልኩ ላይ አድርገውና ከዛ ኦኬ ኦኬ እሺ ተመልከት እንግዲህ ያው ልክ ሰላህና ኢምራን እንዳስ እንዳብራረቡልህ ያው በመጀመሪያ ደረጃ አላህ Subhanahu Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ግድያን ራሱ ምን ያደርጉ ነበር? ጭራሽ አያበረታቱም ነበረ። ሳሂህ አልቡኻሪ ያው እዚህ መረጃው ማየት ትችላለህ። 2965 ላይ ምን ይላል ነብያችን ሰለላሁ ዐለይሂ ወሰለም አዩሃናስ እናንተ ሰዎች ሆይ አሉ። ላ ተተመነው لقاء العدو ያ ጦርነትን አትመኙ። በቃ ጭራሽ ጦርነትን አትመኙ? ሲጀምር ጦርነት ናት መመኘት ራሱ ክልክል አይቻልም፣ ራሱ ማለት በቃ ጥሩ አይደለም ማለት ነው። ግና ከዛ ነቢያችን ስላ ሰለም በሌላ በሶሒሑል ቡኻሪ ስሳተኛ ሰራት ላይ ደግሞ እንዲህ በማለት ይናገራል ምን አሉ እሺ መን ቀተለ ነፍሰን ሙዓሀደን ተመልከቱ አንዲትን ሙዋሀድ የሆነ ነፍስ ሙዋሀድ ማለት እንትን ማለት ነው ቃል የተገባላቸው እዛ አካባቢ የሚኖሩ በሰላም የሚኖሩ ሰዎችን የገደለ ለም የሪሕ እንግዲህ በጭራሽ የጀነትን ሽታ አያገኝም። ሽታዋን ነው ማያገኝም፣ ሽታዋን አይደለም ጀነት ሊገባ ይቅርና የጀነትን ሽታዋን እራሱ ነው ማያገኝም። ስለዚህ አንድ ሙስሊም እንኳን አይደለም ይሄ ዝም ብሎ ሰውን እንዲህ ዝም ብሎ ማረድ መጋደል ምናምን ሊባል ይቅርና ያው ፍሬግናንስ ጭራሽ የጀነትን ኖት አለ ሻል ኖት ስሜል ዘ ፍሬግናንስ ኦፍ ፓራዳይስ ጭራሽ አይገባም። ጭራሽ ጀነት ሽታዋን ነው የማያገኛት እንኳን ይቅርና ጀነት ሊገባ ቀርቶ ማለት ነው። ስለዚህ አንጻራዊ ሁኔታው እንዴት እንደሆነ እነ ኤምራን አስረድተዋል። ግን መቶ አንድ መናፍቅ አለ። አመሰግናቸዋለሁ። እኛም እናመሰግናለን። ግን ሌላ ጊዜ ሴፍዬ ቁርአንስ ሰጡህ እንደዚህ ያደረገው ምን ታደርጋቸዋለህ? ምን ታደርጋለህ? ሙሉ አንብብ። እሺ አሁን ምን ካደ ካልተጋደሏቸው ያ ይነጋና፣ ስለዚህ ሙሉ አንብብ ቀጥል። ሳለ እችን ለመጨመር ፈልግ ኦኬ። ላይቫችን ውስጥ ፕሮፌት አለ ነቢይ አለ ፕሮፌት ጸጋ ይባላል። ግን ፕሮፌት እንደዚህ አይጻፍም መሰለኝ። ኤኒዌይ ፕሮፌት አለት አሉ፣ ሰላም ለእናንተ ይሁን። ሰላም ለአንተም ይሁን። ጥያቄዎች ነበሩ። መጽሐፍ ቅዱስን ስናነብ መጽሐፉ ትንሽ ተጋጨብንና፣ ትንሽም አይባልም፣ ግን ብዙ ተጋጨብን